የገጠር ኮሪደር ማለት የእያንዳንዱን አርሶ አደር ቤት አኗኗርዜ መቀየር ማለት ነው። አንድ መንግስት በሀገር ደረጃ ልማት በሀገር ደረጃ የመለወጥን ሀሳብ ቢያቀነቅን ብቻውን በቂ አይደለም። በሃውስሆልድ ሌቭል እያንዳንዱን ቤተሰብ የሚነካና ዲግኒፋይድ ላይፍ እንዲኖሩ የሚያደርግ ካልሆነ በቀር የምናስበውን ብልጽግና አናረጋግጥም። ለከተማ የሕልውና ዋስትና የሆነው የገጠሩ ማህበረሰብም በልፋቱ ልክ ሳይካስ በትጋቱ ልክ ሳይታደስ ዘመናት ቢያስቆጥርም ከእንስሳቶቹ ጋር ታዛ እየተጋራ የኑሮ ልኩን ሳያበጅ ዘመኑን እንዳይፈጅ መላ ተበጅቷል። ከተሞችን ከመጪው ዘመን ጋር በማድረቅ ላይ ያለው የኮሪደር ልማት እሳቤው ኪሎሜትሮችን አቋርጦ የገጠርን መልክ ሊያስናፍቅ አርሶ አደሩ ደጅ ደርሷል። ጠቅላይ ሚኒስትር አብይ አህመድ በክረምት በጎ ፈቃድ በማዕከላዊ ኢትዮጵያ ክልል ያስገነቧቸው ሞዴል የገጠር መንደሮችም ህልም የሚመስለውን እሳቤ እውን አድርገው ታይተዋል። በክልሉ አራት ዞኖች ማለትም በስልጤ፣ ሀላባ፣ ሀዲያና ከምባታ ዞኖች የተገነቡት እነዚህ ሞዴል የገጠር መንደሮች አርሶ አደሩ ክብርና ዘመናዊነትን ከኑሮ ጋር መሳ ለመሳ እንዲያስብና እንዲተዋወቅ ምክንያት ሆነውታል። ሞዴል የገጠር መንደሮቹ ከመኖሪያ ቀየው በተገኙ የግንባታ ግብአቶች እንዲዋቀሩና እንዲደምቁ ሆኗል። እያንዳንዱ መኖሪያ ሳሎን፣ መኝታ፣ ማብሰያና መጸዳጃ ቤቶች ያሉትና ራሱን የቻለ የእንስሳት ማደሪያን አካቶ የያዘ ነው። ሶላር ኢነርጂ የመንደሩ የኃይል ምንጭ ነው። በእያንዳንዱ ጎጆ ባዮጋዝ ጥቅም ላይ ውሎ ማብሰል እንዲቻል ሆኖ የተበጀም ነው። አርሶ አደሩ ሌማቱን ከጓሮ እንዲሞላ የተተወለት ስፍራ አይንም ሆድንም የሚያጠግብ ይሆናል። በትልቁ አገር ማላቅ ልፋት ውስጥ በገጠር ያሉ ዜጎች ኑሮና ደሳሳ ጎጆ መዳሰሱ ጓዳ ጎድጓዳቸው መታደሱ የዘመን ልክ ማሳያ እየሆነ መጥቷል። ወደ ሁሉም አካባቢዎች እንዲሰፋና የአኗኗር ባህል እንዲሆኑ የታለምላቸው እነዚህ የገጠር መንደሮች ጉልበቱንም ሀብቱንም ሳይሰስት ለሀገሩ ለሰጠው አርሶ አደር በኑሮ እፎይታን ችረው ተጨማሪ አቅም እንዲያበጅ ብርታት ይሆናሉ። ኢትዮጵያውያን ለዘመናት የገጠሩ ሕዝብ አርሶ አደሩ ተሸክሞ አኖሮናል። አሁን ቢያንስ ኑሮ እንዲሻገር እንዲሻሻል፣ ከነበረበት ደረጃ ከፍ እንዲል በትብብር መልሰን ለገጠሬው መልሰን ላርሶ አደሩ መልሰን ለተሸከመን ህዝብ የምንከፍልበት ጊዜ ነው። እንደዚህ አይነት ኢኒሼቲቭስ የሰውን ህይወት ይቀይራሉ። የሰውን የኑሮ ዜ ስልት ይቀይራሉ። ይህንም በትብብር እንድናደርግ አበክሬ ላሳስባቸው እወዳለሁ። በእንጨት ሸክም ወገባቸው ጎብጦ ዱሩንም ገደሉንም ለሚማስኑ እናቶች ጓዳ ደግሞ ትርጉሙ ብዙ ማጀታቸውንም ሙሉ ያደርገዋል። ታዲያ ድር ቢያብር እንዲሉ ይህን የገጠር ትንጣቂ ብርሃን ለሌሎች እንዲደርስ የማያስተኛ የጋራ የቤት ስራን የተወለን ሆኗል። እኛ አርሶ አደር የራሱ የተለየ ሽንት ቤት ኖሮት ሽንት ቤት ውስጥ ውሃ ማየት፣ ሶላር ማየት፣ በጓሮ የሚበላ ነገር በስፋት ማየት ትልቁ የእርካታ ምንጭ ነውና ተጋግዘን እጃጠር የሆኑ የእኛን ሰዎች በመደገፍ ኑሯቸውን እናሻሽል፣ ኑሯቸውን እንቀይር። ያ ሲሆን የኢትዮጵያ ብልጽግና ወደምናስበው ደረጃ ይመጣል። ግድብ ገድበናል፣ ጥሩ ነገር ነው። ጋዛ ወተናል፣ ጥሩ ነገር ነው። ትላልቅ ፕሮጀክቶች የሰራን፣ ጥሩ ነገር ነው። ግን ያ ነገር እያንዳንዱ ሀውስ ሆልዱስ መገለጥ አለበት።